የብረታ ብረት እና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ዳይሬክተር ሜጀር ጀነራል ክንፈ ዳኘው በአንድ ወቅት ስለ ወጣቱ ትውልድ ሀገር ተረካቢነት የሚታወስ ንግግር ተናግረው ነበር። ለወጣቶች የማስተላልፈው ሀሳብ እነሱ ናቸው ሀገሪቱን የሚረከቡት። የትም ሀገር ቢሄዱ ተመልሰው መምጣታቸው አይቀርም። መረከብ ሲባል እዳውን መረከብ ነው፣ ውጤቱን መረከብ ነው። በቀጥታ ያልተገዛን ህዝቦችንን፣ በተዘዋዋሪ ያልተገዛን መሆናችንን ግን መፈተሽ አለብን በማለት ነበር ነበር የተናገሩት። ሪፖርተርም በዛሬው ቆይታው የመከላከያ የኢኮኖሚ ተሳትፎ እስከ ምን ድረስ ይሆን የሚለውን ለእናንተ ሊያቀርብ ወዷል። አብራችን ቆዩ። የቀድሞ የሜቴክ ዋና ዳይሬክተር ሲመሰረት ጀምሮ እስከ ለውጡ መምጫ ዋዜማ ድረስ የመሩት ሜቴክ ለሀገርም ሆነ ለወጣቱ ምን አስረከበ የሚለው ብዙ ጥያቄ ይነሳበታል። ኢትዮጵያን በኢንዱስትሪ የበለፀገሽ በማድረግ መሰረት ይጥላል እንዲሁም ወደ መካከለኛ ገቢ ሀገርነት እንድትሸጋገር ወሳኝ ሚና ይኖረዋል ተብሎ የታመነበት ግዙፍ ኩባንያ በሂደት የሀገር ውድቀትና ኪሳራ ምልክት ሲሆን ነበር የታየው። ሜቴክ የሚመራቸው ግዙፍ ሀገራዊ ፕሮጀክቶች ሳይጠናቀቁ ቀሩ፣ እንዲሁም በቢሊዮን ዶላሮች ኪሳራ አስከተሉ የሚለው ጉዳይ የህዝብን ብሶትና ቁጣ ካባባሱ በሂደትም ለፖለቲካ ለውጡ መምጣት መነሻ የሆነውን ህዝባዊ ተቃውሞ ከፈጠሩ መነሻ ምክንያቶች እንደ አንዱ የሚታይ እንደነበር ይነገራል። በየሚዲያውና በየስብሰባ መድረኩ የስኳር ኮርፖሬሽን 77 ቢሊዮን ብር ለኪሳራ መዳረግ፣ የህዳሴ ግድብ ግንባታ መቋረጥና ሌላም ሜቴክ አስከተላቸው የሚባሉ ኪሳራዎች ጎልተው መሰማታቸው ህብረተሰቡ በመንግስት ላይ ከባድ ቁጣና ተቃውሞ እንዲያነሳ ገፊ ነጥቦች የሆኑበት አጋጣሚም ተፈጥሮ ነበር። በለውጡ የመጀመሪያ ጊዜያት ይህንኑ በሜቴክ የመጣ ሀገራዊ ኪሳራና የሀብት ብክነት በጥል ውድቀት የዘገበው ምናባዊው በሚል ርዕስ የቀረበው ዘጋቢ ፊልም ከሕዝብ ባህልና ልማድ ውጪ ሀገራዊ ቃል ሲታበል፣ እምነትና አደራ ሲበላ ያዩት የሜቴክ ሜዳ ላይ የቀሩ ስራዎች ታላቅ ሀፍረትና ክህደት ይመሰክራሉ በማለት ነበር ጉዳዩን አጠንክሮ የገለጸው። በዚሁ ዶክመንተሪ አንዱ ምስክርነት ሰጪ ሆነው የቀረቡት በጅቡቲና በአረብ ሀገራት በአምባሳደርነት የሰሩት በስተኋላም የሜቴክን አንድ ክንፍ በኃላፊነት የመሩት አምባሳደር ሱሌማን ደደፎ ሜቴክ ውስጥ ሲፈጸም አየሁት ያሉትን ዘረፋ ገልጸው ነበር። ከፕሮጀክት ላይ የሚዘረፍ ሀብት ደግሞ ከመላው ኢትዮጵያ ህዝብ ሀብትና ህዝብ ሁሌም ህዝብ ነው። ማንም ገዢ መደብና ማንም ዘራፊ ቡድን ህዝብን አይወክልም። ለህዝብ ብሎ የሚዘርፍ ማንም ቡድን የለም። ለራሱ ለግል ጥቅሙ እንጂ የሚዘርፈው። በዚህ ደግሞ ማንም ተጠቃሚ ህዝብ የለም። ከፕሮጀክት ላይ የሚዘረፍ ሀብት ደግሞ ከመላው ኢትዮጵያ ህዝብ ሀብትና ንብረት የሚዘረፍ ነው። ሜጋ ፕሮጀክቶች የመላው ኢትዮጵያ ብሔር ብሔረሰቦች ሀብት ናቸው፣ በማለት በዶክመንተሪው ላይ ተናግሮ ነበር። ከአንድ አመት ቀደም ብሎ ከሪፖርተር ጋር ሰፊ ቆይታ ያደረጉት አምባሳደር ሱሌማን ከ 2002 ዓ ም እስከ 2012 ዓ ም በነበሩት ዓመታት 65 ቢሊዮን ብር የሚገመት የሜቴክ ገንዘብ የት እንደገባ አለመታወቁን በኦዲት ግምገማ እንደተደረሰበት ተናግረውም ነበር። በወቅቱ ከሜቴክ ተከፍሎ የወጣው የኢትዮ ኢንጂነሪንግ ግሩፕ ዋና ስራ አስፈጻሚ የነበሩት አምባሳደሩ በሜቴክ ላይ ከስያሜ ጀምሮ ተቋማዊ ማሻሻያ በማድረግ ብልሹ አሰራሮችን ማስወገድ ያስቻለ አዲስ አደረጃጀት መፈጠሩንም ገልጸው ነበር። በቅርቡ በሰጡት አስተያየት ደግሞ ባለፉት አመታት የመከላከያ የኮንስትራክሽን፣ የግብርናና ሌሎች ማሽነሪዎችን የሚያመርቱ ኢንዱስትሪዎችን በዘጠኝ ዘርፎች በማደራጀት እሳቸው የሚመሩት የኢትዮ ኢንጂነሪንግ ግሩፕ መጠነ ሰፊ የልማት ስራ እየሰራ መሆኑን አመልክተው ነበር። አምባሳደር ሱሌይማን እንዳሉት ሜቴክ በሚል የተመሰረተውና በስተኋላ ለሁለት ተከፍሎ ብዙ አይነት የአመራርና የስም ለውጦች ሲደረግበት የቆየው በመከላከያ ስር የሚተዳደሩ ኢንዱስትሪዎችን ያቀፈው ኩባንያ በታሰበው መንገድ ሀገሪቱን ጠቅሟል ወይ የሚለው ዛሬም ድረስ ጥያቄ ነው። የብረታ ብረት እና ኢንጂነሪንግ ኮርፖሬሽን ሜቴክ በሚኒስትሮች ምክር ቤት ደንብ ቁጥር 183 እዝባር 2002 መሰረት ሰኔ 2 ቀን 2002 ዓ ም ነበር የተመሰረተው። የወቅቱ ጠቅላይ ሚኒስትር መለስ ዜናዊ በአንድ ወቅት ለሴጣንም ቢሆን ድርሻውን መስጠት ያስፈልጋል በማለት ደርግን በሽሙጥ እንዳመሰገኑት ሁሉ ተቋሙ እሳቸው የተዋጉት የደርግ እንዲሁም የተቃወሙት የአጼ ኃይለስላሴ አገዘ ተዛዞች ጥለዋቸው የሄዱ የመከላከያ ኢንዱስትሪ አሻራዎችን በመጠቀምና በማሰባሰብ እንደተመሰረተ በሰፊው ተናግረዋል። በ10 ቢሊዮን ብር የተፈቀደ በ31 ቢሊዮን ጥሬ ገንዘብና በአይነት በተከፈለ ካፒታል የተመሰረተው ሜቴክ የኢፌዴሪ መከላከያ ሰራዊትን የስንቅና የትጥቅ ፍላጎት ማሟላት፣ ሀገራዊ ልማትን የሚያፋጥኑ የኢንጂነሪንግና የቴክኖሎጂ ስራዎችን መስራት፣ የኢንዱስትሪና የቴክኖሎጂ አቅሞችን ማጠናከር የሚል ትልም ይዞ መመስረቱ ተነግሮም ነበር በአንድ ወቅት የሜቴክ ዋና ዳይሬክተር የነበሩት ብርጋዴር ጀነራል አህመድ ሀምዛ ሜቴክን ያላጫፈረ ማን ነው ብለው እንደተናገሩት ሁሉ ድርጅቱ ኢትዮጵያን ባለመካከለኛ ገቢና በኢንዱስትሪ የበለጸገች ሀገር ለማድረግ ቁልፍ መሳሪያ እንደሚሆን ብዙ ሲዘመርለት ነበር። ወደ አስር ስኳር ፋብሪካዎችን በ18 ወራት እገነባለሁ ከማለት ጀምሮ ያዩ ማዳበሪያ ማምረቻና ግዙፉ የህዳሴ ግድብን ሲሰጠው ብዙ ተጨብጭቦለትም ነበር። ይሁን እንጂ በስተመጨረሻ ሀገሪቱን ለኪሳራ ዳርጎ በርካታ ፕሮጀክቶችን ሳያገባደድ የታለመለትን ዓላማ አለማሳካቶ ሲጋለጥ ነው የታየው። በሜቴክ የኪሳራ ታሪክ ላይ ሰፊ ጥናት ያደረገው ዘካሪያ አስበሻ 17 ድርጅቶችን 190 ህ ሰራተኞችን ይዞ ዘንድሮ እንደ አውሮፓውያኑ አቆጣጠር በ2025 ኢትዮጵያን ባለመካከለኛ ገቢ ሀገር ለማድረግ የተመሰረተው ድርጅቱ በአፍሪካ ጭምር ጠንካራ ኩባንያ ሲባል መቆየቱን ከትቧል። በቅርቡ ጠቅላይ ሚኒስትር አብይ አህመድ የሆሚቾ ጥይት ማምረቻን እንዲሁም የስካይዊን ኤሮናቲክስ ድርጅትን የስራ አፈጻጸሞች ይፋ ማድረጋቸው ይታወሳል። በዝግታ ተንቀሳቃሽ ወይም ስሎ ሞሽን ተቀናብረው ከተሰራጩ ምስሎች ጋር እነዚህ ኩባንያዎች ሲጎበኙ ያሰሙት ንግግርም ተካቶ በመንግስት መገናኛ ብዙኃን ይፋ ሆኖ ነበር። ኢትዮጵያ ትልቅ ሀገር እንደመሆኗ ራስን ለመከላከል የሚያስችል የመሳሪያ አቅም መፍጠር ያለባት በመሆኑ የሆሚቾ ፋብሪካ መጠነ ሰፊ ማስፋፊያ እንደተደረገበት ጠቅላይ ሚኒስትሩ ገልጸው ነበር። ከዚህ ቀደም መሳሪያ የመገንባት ሙከራዎች የነበሩ ቢሆንም አሁን ሆሚቾን እንደ አዲስ በሚባል ደረጃ መደራጀቱን ነው ያመለከቱት። ሮቦቲክ ፋብሪካ ገንብተናል ያሉት ጠቅላይ ሚኒስትር አብይ በ2014 ዓ.ም ተጀምሮ በሁለት ዓመታት ውስጥ ክላሽ፣ ስናይፐር፣ ብሬን፣ ታንክና ዲሽቃን የመሳሰሉ መሳሪያዎችና ከነ ተተኳሻቸው ለማምረት መቻሉንም ተናግረዋል። መከላከያው ከራሱ አልፎ ለውጭ ገበያ መሳሪያና ጥይት በማቅረብ 30 ሚሊዮን ዶላር ማስገባቱን የጠቀሱት ጠቅላይ ሚኒስትሩ በኦፕሬሽን ጊዜ የሚጎድሉ ነገሮች አስቸጋሪ መሆናቸውን እረዳለው ወታደር ስለሆንኩ በማለት መከላከያ የአቅርቦት ችግሩን እየፈታ መሆኑን ጠቁመዋል። ልብስ፣ ጫማ፣ ጥይት፣ ክላሽ፣ ስናይፐር በማለት የዘረዘሩት ጠቅላይ ሚኒስትሩ መከላከያ ኢንዱስትሪ ዘርፍ ልዩ ትኩረት እንደተሰጠው አስምረውበታል። እንደ ምግብ፣ ልብስ፣ መድኃኒት የመሳሰሉ ወሳኝ ምርቶችን አንድ ሀገር በራሱ መቻል እንዳለበት የጠቀሱ ሲሆን ለዚህ ደግሞ የመከላከያ ኢንዱስትሪ ሚና ወሳኝ መሆኑን ተናግረዋል። የስካይዊን ኤሮናቲክስ የድሮን ማምረቻ ተቋሙን ጎበኙ ተብሎ በተለቀቀው አጭር ቪዲዮ ደግሞ አንድ ሀገር ለሚመጣ ማንኛውም አደጋ መዘጋጀት እንዳለበት ይህም የመከላከያ ኢንዱስትሪን በማዘመን የሚገኝ ውጤት መሆኑን ጠቁመዋል። ዛሬ ኢትዮጵያ ውስጥ የሚመረቱ ድሮኖች ከጥቂት ዓመታት በፊት የሚታሰቡ አልነበሩም። የውጊያ መልክ እየተቀየረ ወደ አራተኛው ጄኔሬሽን ውጊያ እየተሸጋገረን ስለሆነ በሰው ሰራሽ ማገናዘቢያ፣ በሰው አልባ በራሪ አካላት፣ በስማርት ሴንሰርስ መዘጋጀት አለበት ብን ብለን ስንወያየ እና ስትራቴጂውን ስንገመግም ቀልድ ነበር የሚመስለው ሲሉ ተደምጠዋል። ጠቅላይ ሚኒስትሩ በተለያዩ የመከላከያ ኢንዱስትሪዎች እየተገኙ መግለጫና ማብራሪያ በሚሰጡበት በዚያ ሰሞን የመከላከያ ሚኒስቴር በይፋዊ ድረገጹ እና ማህበራዊ ገጾቹ የምስራቅ እዝ የበጋ ስንዴ ውጤታማ ሆነ፣ የደቡብ እዝ በስንዴ ልማት የተሻለ ስራ እየሰራ ነው፣ የእገሌ እዝ